እንግዲህ እንዳያችሁት ነው። በሀሳቤ በደንብ ተስማምቷል። በደንብ የተረዳኝ ይመስለኛል ጋሼ እና ያው ጋሼ በተረዳኝ ልክ አንቺን ብትረጅኝ በጣም ደስ ይለኛል። ነገሮች በጣም ከሚባለው በላይ እየተደጋገሙ ነው። እኔ እንጃ በጣም ብዙ ጊዜ ጥፋቶች፣ ተመሳሳይ ጥፋቶች ናቸው። እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ ሆኜ ይህንን ነገር አክሰብት አድርጌ መቀጠል ከበደኝ። ነገሮች እኔ ከአቅሜ በላይ ስለሆኑብኝ ነው እንደዚህ አይነት ውሳኔ ለመውሰን የተገደልኩት እንጂ ታውቂኛለሽ እኔ ምንም አይነት ውሳኔ ለመወሰን ከአንዴ ሁለት አስቤ ነው መውሰን ነው ወይም ደግሞ ነገሮች እንዲስተካከሉ ነው እድሎችን እፈጥራለሁ። ከዛ በዛ እድሎች መጠቀም ከቻለ እነዛን እድሎች አልገፋበትም፣ ወይም ደግሞ ለማውራት እንሞክራለን ምናምን እና በቃ ተምሮ ሲመለስ እኔ የምመለስበት አጋጣሚዎች ይኖራሉ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆነን ኢቨን በስነስርዓት ለማናገር ከሌሎቹ በጣም በተሻለ መልኩ ነገሮችን በደንብ ስቴብል ሆኜ ለማውራት ሞክሬ ያለሁኝ እስከዛሬ ድረስ ከተፈጠሩ ችግሮች በጣም በተሻለ መልኩ ነገሮችን ተረጋግቼ ለማናገር ሞክሬ ያለሁኝ። ኢቭን የራሴን ማለት በቃ ይህን ነገር አድርጋለሁ ምናምን ብዬ ተነስቼ አይሆንም ይሄ በዚህ መንገድ ነው መሆን ያለበት ካለኝ እንደዛው። ማለት የተረበሽንበት ሁኔታ ውስጥ ሆነን ራሱ እንደዚህ ነው መሆን ያለበት ካለኝ ከሌላው ጊዜ በተለየ መልኩ የኔን ሀሳብ ሙሉ ለሙሉ ትቼ እሺ ብዬ ጠብቄ ዋቃለሁ ብዙ ጊዜ ስለዚህ፣ እሱ ደግሞ የራሱን ሀሳብ ነው ማራመድ እየፈለገ ያለው ነገሮች በቃ እኔ ደጋግሜ ማውራቱም አስፈላጊ ነው ብዬ አላስብም። ጀስት አንቺም ላገኘሽ ስላልሽኝ፣ ያው እህቴ ነሽ፣ ታላቂ ነሽ። ነገሮች ሀፕን ባደረጉ ጊዜ መጥፎ ነገር በተፈጠረ ጊዜ፣ ጥሩም ነገር በተፈጠረ ጊዜ ከጎን የነበርሽ ስለዚህ የግድ አንቺን አክብሬ መገኘት ስለነበረብኝ የመጣሁት እንጂ ሁሉም ነገር ተመሳሳይ ነው። እንዳየሽው ተመሳሳይ ማ ነው አውቃለሁ፣ ተመሳሳይ እንደሆነ አውቃለሁ። ግን ነገሩ ከበደኝ። አሁን ያ ትንሽ የሆነ ነገር በጣም ከሮ ነገሩ እስከዚህ ድረስ ደርሶ፣ አሁን ባለሽበት ሁኔታ ደግሞ እኔ ማሰብ ይከብደኛል። እንኳን ውሳኔ ነው መሆን ሳይሆን ማሰብ በራሱ ይከብደኛል። ምክንያቱም ከባድ ነው። ልክ ነሽ። ወንድ ልጅ በጣም በጣም አስቸጋሪ ነው። ሴት ልጅ ማትወጣው ምንም ነገር የለም። ይሄ ስልሽ ምንድነው ብዙ ነገራቸውን፣ ገመናቸውን፣ ስተታቸውን ሁሉም ነገር ጫና ያለው ሴት ልጅ ላይ ነው። ይሄ የተፈጥሮ ጉዳይ ይሁን የምን ጉዳይ ይሁን አይገባኝም። የራሴ ማለት ነው። ግን ብዙ ጊዜ እንደዚህ ነገሮች ሲፈጠሩ ነው እምናየው። ግን አሁን ምንድነው ልልሽ የምፈልገው ነገር ገተታ ተታ እንዳይሆንብሽና እንዳይሰለችሽ አንቺም ነገሮች ስለተደጋገምብሽ ይሄ ነገር አንድ እድል ብሰጩ ገብቶሻል። አሁን የልጅሽ አባት ነው። አሁን ላይ ልትወልዱ ዝግጁ በሆናችሁበት ሰዓት ነው ይሄንን ሰይጣን ያዘጋጀላችሁ እና ነገራችሁ እንደዚህ የሆነው ማለት ነው። እና አንድ ድል ሰጥተሽ ብታዩ። ገብቶሻል አይደለ? አሁን ከእንግዲህ እኔ እንጃ አላውቅም። ድጋሚ የሆነ ነገር ተፈጥሮ እናንተ ፊት ራሱ ቆሜ እኔ ሚዲያ ፊት ቆሜ ማወራም አይመስለኝም። ግን እችን ጊዜ ግን አንድ ድል ብሰጩ። ጥፋተኛ ነው አውቃለሁ። ምክንያቱም እሱ ብዙ ጊዜ የሆነ የችኮላም ልበለው የምንም ልበለው የልጅነትም ልበለው የሆነ ነገር ብቻ አለ እሱ ጋር መቀረፍ ያልቻለ ነገር እና እንዴት ነው አላቅም ። ብቻ አሁን ላይ ለአንቺ እንዲ ነው እንዳ ነው ማለት አልችልም። አንቺንም እንደዚህ ብዬ ልጫንሽ አልችልም። ከጎንሽ ሆኜ ላግዝሽ ነው የሚገባኝ፣ ብዙ ነገሮች ላይ ግን ሴት ከመሆን አንጻር ደግሞ ሳስበው፣ አሁን ይሄ ነገሮች ከልጅሽ አባት ጋር ቢሆን ብታሳድጊ ልጅሽን አይሻልም? እናለም ስንሽ ሙዚየ አሁንም ቢሆን እኮ ወዲም ሆነ ወዲያ አባትነቱ እንዳለ ነው። ወደዚህ ምን ማለት አብረንም ሆንን አልሆነን አባትነቱ እንዳለ ነው። አጋደሱንም አንደኛ እንደዛ ነው። ሁለተኛ ደግሞ ከዚ በተለየ መልኩ ማለት በእንደዚህ አይነት ሁኔታ ውስጥ ነገሮችን ችሎ ማለፍ አለብሽ። ይሄ ነገር አይስማማኝ ለምንት ከዚህ በፊት እሺ፣ ነገሮችን በቃ ይሁኑ ብዬ ወይም ደግሞ እንደ ተፈጥሮ እንዳልተፈጠረ እሺ ምናም ብዬ ይቅርታ። ብዙ ነገሮችን አሳልፈናል። ነገር ግን አሁንም እንደዚህ አይነት ነገር በእንደዚህ አይነት መንገድ አሁን መቀጠሉ ለእኔ በጣም ይከብደኛል። ለምን ተመሳሳይ ጥፋቶች ነው እየጠፉ ያሉት? ይሄ ችኩልነት ወይ ልጅነት አይደለም። ሌሎች ጥፋቶች እኮ ይኖራሉ፣ አውቃለሁ። ትዳር መሐል ምናምን ይፈጠራል፣ በጣም ብዙ አይነት ጥፋቶች። ግን ደግሞ አንድ አይነት ጥፋት ሲሆን የምር በጣም ልብሽን ነው የሚያደግመው፣ ወይም ደግሞ ያ ሰው ስታስቢው ተመሳሳይ ሲሆንብሽ እንደውም ብሎ ነው እንደሚያደርገው ነገሮችን ብለሽ እንድታስብም ሁላ ወይም ደግሞ ነገሮችን እንደዛ ነው በቃ ብለሽ እንድትቀበይም የሚያስገድድሻልና፣ በእንደዚህ አይነት መልኩ ድጋሚ መቀጠል አልፈልግም። ፋሚሊም ቢሆን እስከዛሬ ድረስ የሚያሉት ነገሮች ከዛሬ ነገ ይሻሻላል እያሉ ነው እንጂ መቀጠል ለኔ የሚከብደኛል። ልክነት ያው ከዚህ በኋላ መቀጠል እንኳን የማይታሰብ ምክንያቱም እስከዛሬም ድረስ የሚያታግሰን እንደ ቤተሰብ እኮ ማንም የላትም ብሎ ያውላ ነገር ሲያደርግ ዝም ያልነው እንደ ቤተሰብ በመሀል ከምንገባ ይልቅ ከዛሬ ነገ ነገሩ ይሻሻላል፣ የተሻለ ቦታ ላይ ይሆናሉ። እሷም ደግሞ ያው እንደሚታወቀው እርጉዝ ናት። በቃ እርጉዝ ስለሆነ ቻይ እያልናት ምናምን ነው እንጂ እስከዛሬ ድረስ እንደዚህ እንደሚሆን ብናውቅ ነበር ኖሮ ጉዳዩ እንደዚህም አይቀጥልም ነበር። እውነቱ እንነጋገር ከተባለ በዚህ ሰዓት አንተ ስላስፈለገኝና ስላሰበልኝ ነው፣ እዚች ጋር ቆሞ እየጠበቀኝ ያለው ሰማታል ብለ ልትልኮ አልቻልኩ ዝ ምን ልኩት እንዴ! ሰው የላት ምና እኔ ሰው የለኝ እንዴ? ጭራሽ ምን ከሰማኝ የወረድኩት ከመሬት ነው። በቃ ተገቢ ነገር እንዳላደረግ ትናንትና ማድረግ የለብህም ብዬ እንደ ወንድም የተናገርኩትን ነገር ያሳየሁትን ነገር አምጥቶ አብርሽን ሌላ ችግር እንዲፈጠር ያደረገው እሱ ነው። ዛሬ ደግሞ እንደ

አብርሃም እቤት ድረስ አንዴ አብርሃም፣ አንቺ ያለሽበት ቦታ ያሳዩት። እኔም በሌላ በኩል እየተረጎመኝ ስለሆነ ነው። ተገቢ ነገር የለብህም። እሺ፣ ሲጀመር ከባድ ነገር እንዲፈጠር ምናምን ነገር አንተ፣ ቤተሰብ የላትም፣ ቤተሰብ የላትም ጓደኞች የለዋትም ማንም ሰው የላትም ነው ያለው። ሰምተኛል። ያው እኮ ነው፣ ምን እንደ ወንድ ልጅ የምታስብ ከሆነ ማለት ነው እሱ ነው የሚያስፈልግሽ ብለ አንድ ደቂቃ ወይ አንድ ሁለት ደቂቃ ማለት ነገር በሩታ በኩል